ትናንትና ከዚህ ወጣሁልሽና፣ ማታ ገባሁን፣ የሆነ ቦታ ገባሁ። ዝም ብዬ ገባሁ። የሆነ ቪዲዮ ሚዲያ ላይ ተለቋል። አግቢኝ አላገባም ብሎ ጥያቄ

አብረን ቪዲዮ እንሰራለን፣ ቤት ፍሩ እንዲለን ማለች፣ ቀለበት አላረግም ማለች። እንግዲህ በተተማመንበት መብቷን አለማድረግ አዩ፣ የሆነ ነገር ሊጠይቅ አሁን ማለት ነው። ልጁ እኮ ሲታት አለበት፣ ምክንያቱም የፍቅር ጥያቄ በፊት ካልጠያቀ ለምንድነው ቀለበት የሚያደርግላት መጀመራ? የሆነ ቦታ ግብዣ ተደርጎለት እሱ ሞቶ ነበረ፣ አላደርግም ስትለው ፌንቶርቆ ማለት ነው። ሚዲያ ላይ አባይ ቲቪ ጉራማሌላ ይመስላል ነው እሱ ነው የዘፈን መልኩ። ጉራማሌላ ብላው እልክልሻለሁ። ቆይ ከዛ ያዙት ያዙት። ለዛሬ እኮ ሚዲያው ራሱ ህዝቡ ተነሱ አዎ ለዛሬ ተቀበይ ብለው እምቢ አለች። እምቢ ብላ አላደርገውም ነጭ ለብሰው በፊት ስታመሰግነው ሆነ ልቡን ሴቱን እያሻሸ ስታመሰግነው ወቅትም ብላ ከዛ ልቡን ያዙ ወሰዱት ወዲየት እንደወሰዱት እንጃ። እኔ ሞተን ገብዬ ነበር

አሮና በላ በደምብ ባረገ ምን ያህል ለራሳችን ክብር እንደሌለ ነው የምታሳይ። የሆነ በዱላ እየመታት ምናምን አሳድጓት። ኢምባዋን እኮ ያ ዝብል ጃዝ አርጋ ነበረች። ግን አሙ ከመጣ በኋላ ወይነ ንበላችሁ እሱ ቦታ ብቻ ነው ያየሁት እንጂ ሌላውን አላየሁም፣ ከመጀመሪያ አላየሁም። እኔ ጥያቄ የሆነብኝ ማለት ነው። በምሳሌ በምሳሌ አንድ ነገር ልንገራችሁ። አሁን ጎድኛ አለኝ በጣም ቅርብ የሆንኩ ጎድኛ በጣም ፔስት ፍሬንድ ሆን አብረን የምንኖረው ልጅ መቶ ወይ ማለት ወደ ባለት አዎ ምሳሌ፣ አንቺ ሆነሽ ነው። እኔ ኮ መንግስት ነኝ። እኔ ባለትዳር ነኝ። ምን ሆናለአለ? አዎ እና ማለት ነው

ማለት ወይ ነገ የትዳር አጋሬ ይሆናል ብለሽ ያላሰብሹ ሰው የፍቅር ጥያቄ ሳይጠይቅሽ ምንም ነገር ሳይልሽ መቶ አግብኝ ሀዩ ካለሽ ታገባለሽ? ወላ አላገባም። ምንድን ነው እና በመጀመሪያ ፍቅር ጥያቄ አይጠይቅም? ዝምባይ ሀዩ ዝምባይ አደለም። የፈለግሽው የአንቺ ቅርብ ቢሆን የፈለግሽው ቅርቤታ ብኖራችሁ ራሱ መጀመሪያ መጠየቅ ያለበት እኔ ወደ ጓደኝነታችን ወደ ፍቅር እንቀይር፣ አፈቅርሻለሁ ብሎ እሷን ጠይቆ ፍላጎቷን ጠይቆ ነው እንጂ ሰው ዝም ብሎ ቀለበቱን ይዞ አግቢኝ፣ አላገባም፣ ከዛ በዱላ ቂጥቂጥዋን

ፈነጁ ላይ ብነዋሉ ተመልሶ ወፍ ሄደሽ ታያለሽ። አሁን ለምንድነው? እኔ አልገባኝም እኮ። ልጅቷ በዱላ እንደዚህ መንገድ ለመንገድ ያባረራል? ምን አድርጋ ኦብስዬ ያደረገ እኔ ነኝ የማውቀው፣ የተከታተልኩ ኦፊስዬ። ልንገረሽ ልዩ ሶሻል ሚዲያ የሆነ ትልቅ ሚዲያ ላይ ጠራት፣ ሰፕራይዝ አደረጋት። ከዛም በኋላ ንግግር አደረገችለት በጣም ነው የማከብረው። በጣምን ድዋለች፣ አደረገ፣ ተነጋገረች፣ በዋን እያዘራች በጣም ነው ሞዱ። ዋጋ ከፍለዋል አለች፣ ከፍሉልኛል ምናምን፣ ደስ አላት። ከዛ እሱ ሄደች ሰሀድ ቀለበቱን ይዞ ሰብፕራይዝ ላድርጋት እና እንትን ልበል ብሎ ቀለበል ሊያደርግ ሲል አልፈልግህም አለችው። አልፈልግህም ሲለው እሱ ወደቀ ፊምት ወደቀ። ከዛ አንስተው ወሰዱት ወሰዱት። የት እንደወሰዱት እኔ እንጃ። ፕሮግራሙን ሁሉ አንቺ በወንድ ልጅ እንዴ ስትጨፍን ያለች ወይ ለአንድ ቀን እኳ ቢሏት እንዲ ያለች ተነስታ ተበተነ፣ ወጡ፣ ተቋረጠ። በሌላ ቀን አገኛት። እኔ እግሯን ራሱ ቢሰብራ ደስታውን አልችልም። እኔ ሴት ነኝ፣ ለሴት ልጆች አዝናለሁ። ግን በፊት ከሚዲያ በፊት አለ ቆይ ልንገርሽ፣ ከሚዲያ በፊት እሺ ትለኛለች፣ ሚዲያ ላይ ሲሆን ምን አባቷ። ሚዲያ ላይ ሲሆን ታዲያ ለምንም ቢትለዋለች፣ ገልቱ እኮ እሱን ነው። እኔ ማን ነው ላይፍ ላይ ያለው? ወይኔ ጉዴ! እናንተ አሁን፣ ሴትዮዋ አትፈልግም፣ ሰውየውን አትፈልግም። ፍቅረኛሞች ናቸው። ከዚህ በፊት ፍቅረኛሞች ከሆኑ አስቸገር ነው

ከዛ ሰው ደግሞ እሱ ሚዲያ ላይ ሲሆን ነው እምቢ እምትለኝ፣ አለ ሚዲያ ላይ ሲሆን ነው እምቢ እምትለኝ፣ ሚዲያው ስዘጋው እሺ ትላለች። አላ ግልቱ የሆነ ልጁ ራሱ ችግር አለባት፣ ዘድ ዝም በይ። ልጁ ራሱ ሰው እንደዚህ ነው። ታዲያ ተነስቶ በዱላ ቄጥቄጥ። ዋን ላን እግዚአብሔር

የትናንትናው ልመጥቷላ ነው ወይስ ጉዳይ ማን ነውባ? ማን ነው ማናውቀው ሰውዬ ሃይሚ ቤት። እስኪ ቤቱን ሼር አድርጉልኝ በናታችሁን። እስቲ በናት ምን አድርግልኝ እስኪ ቤቱ እኛ ቆይ ዘድ ሄዳ ትመጣለች እንላቁ እና ኦብስዬ ሰውየው ትክክልኛ ነው ብለሽ ታስባለሽ? አንድ ስተት አለባት እኮ ሰውየው እራሱ እኮ ሰውዬው አይደለም። ሰውዬው አሁን እኮ ልጅቷ አሁን ወይም ለምዶን ታውቂያለሽ። ፍቅረኛ አይደለም አሁን ፍቅሩን ሳይገልጽ አንዳንድ ሰዎች ተፈቅሪኛለሽ ብቻ አይደለም ለፍቅር የሆነ ነገር አለ፣ ለፍቅር የምንሰጨው ነገር አለ አይደለም? ፍቅሩን ካልሰጣት እንዴት ነው ታዲያ? ሰርፕራይዝ አደርጋታለሁ ብሎ ሚዲያ ላይ የሚያመጣው ንግግር ከስርም እያሰቃያት ነው፣ እንደዚህ ከላይ እያሰቃያት፣ ሚዲያ ላይ እንደዚህ እየቀጠቀጣት፣ እሷ እንዴት ፍቅሩ ልትቀበል ትችላለች? እኮ ክብር የሚባል ነገር የለውም ልጁ ጋ፣ የሴት ክብር የሚባል ነገር የለውም። እንደዚህ በዱላ የሚመታት ይውላችሁ በዱላ እሷ አሁን ከካሜራ ጀርባ ከዚህ በላይ ያደርጋታል ማለት ነው እኮ። እግዚአብሔር ከካሜራ ጀርባ እሺ ትላለች፣ ቀጥቅጦት እሺ ልትል ትችላለች፣ ወይም አፉናት ነው። በምን እናቃለ? አሞ እኮ በስነስርዓት ጠይቋል። ታፈቅራለች ስለው እኔ አላፈቅርም ጉድኛ ይኗ አለች፣ በቃ አብረን ነው የምንሰራው ጎድኛዬ ነው ፔቲ፣ ጎድኛ ነን እንጂ ፍቅርኛ አይደለሁም። ማለት አንድ ሰው ስለ ፍቅር ሳይጠይቅ ሄዶ አግቢኝና ምን ይላል መሰለሽ? እስካሁን አላፈቀርሽኝም እንዴ? እስካሁን አላፈቀርሽኝም እንዴ? ምን ማለት ነው እንዴ? ብሎ ነው የሚያፈቅረው። እንዴ ከና ነው መጣፈቀው። ቢጠይቃት እራሷ እምቢ ብትል መፍቷ ነው እንዴ? የራሷ ይሆን ነው የምትኖረው እንጂ እንትን አይደለም። መውደድየ አልኩት እኮ አልኩት እምቢ ማለት ትጠይቃለሽ አይደል የፍቅር ጥያቄ እሺ ካለች ቀለበት ያደርጋታል እምቢ ካለች ደግሞ በቃ የራሷ ህይወት ትኖራለች እሱም የራሱ ህይወት ይኖራል ገባሽ ሚዲያ ላይ አምትቶ ቀለበት አምትቶ አግቢኝ ረኔ አልፈልግም ማንቴ ማግባት አሁን ይልሽ እንደ ጓደኛሞች ሆነን የምናወራ ሰዎች አሉ ጠይሱ በብዛት አሁን በስራ ጉዳይ እንገናኛለን። ከወንዶቹ ጋር እኔ ራሱ ከስራ ጉዳይ አሁን ያሬ በጣም ከባድ ነው። በስራ ጉዳይ የማወራቸው ሰዎች አሉ። በእርግጥ በፍቅር ዙሪያ ሳይሆን አለ አደለም፣ ስራ የሚያገናኝሽ ነገር አለ እና የሚያመሳስልሽ ነገር አለ። ያን ስታወሪ ታዲያ አሁን እስካሁን አላፈቀሽኝም ይላል። እንዴ ወይኔ ጉዴ ፈላ። ከባድ ነው። እንዴት ሆነሽ ነው ከሰው ጋር ታዲያ የምትገናኘው? እንዴት አድርገሽ ነው የምትሰሪው? እንትን እኮ ነው። ገገማ አንድ ሰው ማርያምን ልጅ ታሳዘነችኝ እግዚአብሔርን። ትናንትና ነው ያየው። በዛ ላይ አጭር ልብስ ነው የለበሰችው። ብዙም አትመኑም። ምክንያቱም ምን እንደሆነ ታውቃላችሁ፣ ዩቱበሮች ማለት ነው። አንዳንድ ጊዜ የራሳቸው ዩቱበር አይደለውም እኮ ዩቱበር የላችሁም እኮ እነሱ። አሙን አታውቅም? አሙ የአዳማ ልጅ፣ ይህም ግን የጓደኞቹ ይሆናል። የአዳማ ልጅ አታውቅም? አሙ ማለት ነው። ከፈኪ ጋር አውቄዋለሁ፣ አውቄዋለሁ እኔ እኮ እንትን ቆርጦ ነው ያመጡት እኮ እንትን የለውም ልጁ ዩቱበር የለውም እኮ ራሱ ዩቱበር የለሁም። ላይ መጥቶ እንደ እሷን ሳይፕራይዝ ለማድረግ ዩቱበር ላይ መጣ። ቆይ ሀዩ ምንድነው ሼር ያደረገችው ከያኮና ሰውዬ ጋ ነው። የት ገባ ታዲያ? የሆነ ነገር አድርጋ እስቲ እንሂድ እንዴ እ

ይሄ አዲሱ ልጅ ይሄ አስታማሚ ሆኖ የመጣ ሰውዬ፣ እንዴ። ወአለይኩም ሰላም ዘርፌ አይደለችም እንዴ? ወአለይኩም ሰላም